ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ። የእኔ ውድ ቤተሰቦች፣ በነገራችን ላይ እኔ ለደስታ ብቻ አይደለም የሆነ ጥርሴን ለማለት ለማግጠጥ ብቻ አይደለም ቪዲዮ ምሰራው፣ ለቁም ነገርም ቪዲዮ ሰራለሁ። ዛሬ ይሄ ቪዲዮ በጣም አስፈላጊና ወሳኝ ነው። በተለይ ደግሞ ለሀይሚ ጥላቻ በዚህን ልክ ያደረባችሁ ለእናንተ ይሆን ዘንድ ነው የምሰራው። እኔም ምለው ምን ሆናችሁ ነው እንደዚህ የምትንጫጩት? ደግሞ ውዶቼ ፈጣሪ አታዋርደኝ ይባላል አይደል? አንዳንድ ጊዜ ጠዋት ስነሳ ማለት ነው ክርስቶስን ስልኬ ሞልቷል በቴክስት ስልኬ ሞልቷል በቴክስት የተላከልኝ ማለት ነው። እና ምን እንዴ እኔ እኮ ወድጄን አደለም። አንዳንድ ባልቴት ስራ የለውም ቁጭ ብሎ እግሩን አጣጥፎ ሰው ከማማት ውጭ ስራ የለውም ብያለውኝ። ይኸው የተናገርኩት ነገር በተግባር እኔ በነገራችን ላይ በዚህ አጋጣሚ ማለት የምንፈልገው እናንተ ልጁን ብሩኬን ያልሆነ ነገር እየመከራችሁት ገደል እየከተታችሁት ነው ያላችሁት። ብሩኬ በእናንተ ምክር ነው እየተንቀሳቀሰ ያለው። ሰሞኑን አሁን የእኔ ቤተሰቦች የእኔ ቤተሰብ ማለት የጀመረው እናንተ ብላችሁት ነው። ምን እንዳለ ምን እንዳሉ ልንገራችሁ። ብሩኬ አንገት መድፋት የለበትም በቃ እኛ እህቶቿ አለንለት። ሌላው ነገር ደግሞ ሀይ በኦዲንሶቿ በጣም ትተማመናለች ምናምን ነገር እሷ አንገት እንዲደፋ አንፈልግም ምናምን ነገር ብሩኬ መቼ አንገት ደፍቶ ያውቃል? አንቺ እንደዚህ ነገር የምትጎነጉኑ ማለት ነው። መቼ ነው አንገት ደፍቶ የሚያውቀው? በራሱ በአንደበቱ እኮ ተናገረ። እኔ ሰላሳ ሺ ነበርኩኝ እሷ ስትመጣ ነው አምሳ ሺ የገባሁትኝ ብሎ እኮ የተናገረው እኮ ቪዲዮ አለ ተቀርጦ ዩቱብ ላይ አለ ተቀርጦ የተቀመጠ ነው። ማምጣት ይቻላል እንደ ማስረጃ። እኔም ሰምቻለሁኝ በጆሮዬ ይሄንን ሲል ማለት ነው። እናንተ ግን ልጁን መጥፎ ነገር የሌለውን ባህሪ የሌለውን ባህሪ ሌላ ባህሪ እንዲኖረው አደረጋችሁት። ምድረ የጠቀማችሁት ይመስል ማለት ነው። ሌላ ሰው እንዲሆን አደረጋችሁት። እኔ ግን ብሩኬ የዋ ሰው ሁል ጊዜ የሰው ነገር ይሰማል የሰው የእነዚህን ባልቴቶች ምክር አትስማ። ከምንም በላይ እና ከማንም በላይ ከአንተ አጠገብ ያለችው ሃይሚ ናት፣ ምንም ቢሆን ማለት ነው። ደግሞ አንዷ ምን አለች? ሀይሚ ምን ሆና ነው ዛሬ ትክታክ ላይ እኝኝ የምትለው? ምናም ብላ ምን ያልተጻፈ ነገር አለ እዛ ውስጥ ውዶቼ? ምን ያልተጻጻፉት ነገር አለ? ስማቸው እያንዳንዱ እኮ እዛ አለ ከኮመንት ስር። እኔ እነሱን ታዋቸው፣ በጣም ከማንጠብቃት ልጅ ደርባባ ናት። አባናት የምትባል ልጅ መናገር አትችልም አታወራም የምትባል ልጅ ማለት ነው። ማታዋሮ አፏን የምትለው ሁል ጊዜ ጥርሷ ውልቅልቅ ስለሆነ ነው። እኔ ልንገራችሁ ውልቅልቅ ነች ያችኛዋ። ለዛ ነው ምብላ ስደንስም የሆነ ነገር የምታደርገው እንጂ ማውራት አቅቷት አይደለም። ከእሷ በላይ አያያዝ ክብሬታ አለ እንዴ? ማርያምን እኔ ምንም አልሰማው ምናምን አንቺ በውሸት ትሜያለሽ እንዴ? ማርያምን ትያለሽ በውሸት። ከዛ በኋላ ደግሞ ቻናሉን ሸርሸር አድርጉ ምናምን ብላ ከታይጥፋለች። እኔ እዛ ውስጥ የለውም ማርያምን ብላ ተይ እንጂ ማርያምን የለሽም፣ ቅሌት በረገዛች። በውሸት አይማልም። በውሸት እኔ ምንም ኃጢአተኛ ብሆን በድንግል ማርያም፣ በእናቴ ማንም ሰው እንዲል ደስ አይለኝም። ደስ አይለም፣ በውሸት ማለት ነው። እኔ በውሸት የእናቴን የማርያም ስም ማንሳት አልወድም። ለምን ለምን? እንዴ ምን ሆነሽ ነው አንቺ? ሰከን በሉ እንጂ ምን ሆናችሁ ነው? እንደዚህ ለሃይሚ ጥላቻ አይን፣ እኮ ለሃይሚ ያላችሁን ጥላቻ ሃይሚ በኦዲንሷ በጣም ትተማመናለች። በጣም ክሩ ነው ባይዘወይ። ሃይሚ በኦዲንሷ ብቻ አይደለም የምትኮረው በራሷ ራሱ የምትኮራ ሴት እኮ ናት። የኔ ጅነን የኔ ልዕልት የኔ እንቁ ሴት የኔ መብረቅ የሴት ወንድ ብይሻለውኝ እሷ በኦዲየንሷ ብቻ ሳይሆን በራሷ የምትተማመን አንበሳ ሴት ናት። እናንተማ የምታደርጉት እሷን አንገል ለማስደፋት ልክ እኔ ብላ እንድታለቅ ሶፍት ይዛ ወታ፣ ሃይሚ ያለቀሰሽ ቀን ነው እኔ ሃይሚን ምጠላት። ወታ ሃይሚ ለእናንተ ነገር ያለቀሰሽ ቀን ያኔ ሃይሚን እጠላታለሁኝ። እውነት እና ማለት ነው በዚህ ልክ ሃይሚን አንገል ለማስደፋት እማላችሁን አታራግፉ ብሩኬንን እንደዚህ አይነት ነገር አትምከሩት፣ ጥሩ አይደለም። ብሩኬንና ሃይሚ እጅ ለእጅ ተያይዘው ነው እዚህ የደረሱት። አለቀ። በራሷ አንደበት እኔ ሰላሳ ሺ ነበርኩኝ እሷ ስመጣ አምሳ ሺ ገባሁኝ ምን እንዳስነካችኝ እንጃ ሲል፣ አረ ምንም ማለች ሀይሚ አለ እኮ ቪዲዮ ያወራው በራሷ አንደበት የመሰከረው። ምን አባታችሁ ሆናችሁ ነው አፋችሁን የምትከፍቱት? ምድረ ከፍት ባልቴት ማለት ነው። ምን ነው ምን ሆናችሁ ነው ምናልባት እኮ ከሀይሚ በፊት ብሩኬ ልታቆት ትችላላችሁ ነገር ግን ብሩኬ በራሱ አንደበት ተናገረ ሀይሚ ወደ እኔ ህይወት ተመጣች ነው ስኬታማ አማ የሆንኩትኝ የስኬቴ ቁልፍ ብሎ ገልጧታል። እናንተ ግን ብሩኬ የራስ ኦዲየንስ ሊኖርህ ይገባል ሁላችሁትን ነው የምነግራቸው፣ የራሴ ኦዲንስ ሊኖር ይገባል። አንተ በራሴ ኦዲየንስ መኩራት አለብክ። እሷ ሁሉ ጊዜ በራሷ ኦዲየንስ ትተማመናለች። ስለዚህ ስታወራ ሁሉ ጊዜም የኔ ኦዲንስ እያልክ አውራ አላችሁት፣ ለልጁ ማለት ነው። ምንድን ነው የሚባለው ደግሞ ሴት የላከው ሞት አይፈራም ይባላል። እናንተ የልብ የልብ የሰጣችሁት ከዛ ቪዲዮ ላይ እንደዛ ብሎ አወራ። ይሄ ልጅ እኮ ጥፋት የለበትም፣ ያለምንም ጥፋቱ ደግሞ ይሰደባል። የኔ ምስኪን፣ የኔ ዋህ እና እሱ እኔ ብሩኬን መቼም ቢሆን አልወቅሰውም። እውነቱን ስነግራችሁ እነዚህ ባልቴቶች ናቸው ቁጭ ብለው ነገር እየጎነጎኑ የማይሆን ነገር ወጥቶ እንዲያወራ የሚያደርጉት። ሰገጤ ስግጥ አትበሉ፣ የሚወራና የማይወራ ነገር እወቁ። ብሩኬንና ሀይሚን እንወዳለን፣ አንድ ልኮ ናቸው፣ የእኛ ጨረቃ እያላችሁ ታስመስላላችሁ። አስመሳይ ቅሌታሞች። ይኸው ቁና የሆነ ቴክስት ነው እኔ ጋ የደረሰኝ ቁና የሆነ የተጻጻፋችሁት ቁጭ ብላችሁ ሃይሚን። እንዲህ ሰው ኮ ጥጥጥጥ ይፈትላል ሲቀመጥ ስራ ከሌለው ማለት ነው። እናንተ ነገር ትፈትላላችሁ። እንዲ እንደዚ ተቀምጣችሁ ሰላሳ ሁለት ሰዎች እዛ ምን ትሰራላችሁ? ለሀሚት ለተንኮል። ሀይሚን እንዴት አድርገን እንጣላት? እንዴት አድርገን ዝቅ እናድርጋት? መቼም ዝቅ አትልም የኔ ቀብራራ፣ የኔ አንበሳ ሴት፣ የኔ ጠንካራ ሴት መቼም መቼም ትቃትልም እኛ እኛ እህቶቹ ያለናት ላት ማለት ነው። ሴት ሆነች ጠንካራ ሴትን ልክስክስ፣ አፍሽን ልትከፍች አትችም። አፍሽን ልትከፍች አትችም። ቡርኬ ግን የሚጠቅምህን ነገር ላይ እነዚህ ሰዎች የሚልሆን አትስማ። ትዝብት ነው ትርፉ። ምንም ቢሆን ከሃይሚጋ እጅ ለጅ ተያይዛችሁ እዚህ ደርሳችኋል። ምንም ቢሆን አንተ እሷ ተመጣሽ ነው ህይወቴ የተስተካከለው የህይወቴ ቁልፍ ብለህ ገልጻታል ያ ተተሰማክ ወተክ በእንደዚህ የሚባለውን ነገር እና የማይባለውን ነገር ለይተህ እወቅ የማንንም ድንቁርቁር እንደዚህ ብለህ አውራ ስላለችክ መተክ ማውራት የለብህም እነዛ ድንቁርቁር ናቸው ነገር አርቀው አያስቡም ምድረ ምን አይነት ጭንቅላት ነው ያላችሁ እንዴ ምን እሺ እሙሽዬ ሲዘቀዘቁ ሃይኒ ለምን ዝም አለች? ብሩኬ ተናግሮ ወጣም የሚል ነገር ሰምቻለሁኝ። እሷ ሌላ ነገር እና ብላ የወጣችው ስክታክ ሌላ ነገር እና ጽፋ የወጣየው፣ እሷ ግን ምንም አላለችም። በዛ ጊዜ አሁን ላይ ብሩኬ እና ሃይኒ ጠብ ላይ ናቸው ያሉት፣ አይደለም ተጣልተው ነው ያሉት እንደዛ ብለን እንያዘው። ምንም ስራ ቢሆን ማለት ነው። እዛ ጋ የሆነ ነገር ብትል ኦ እነዚህ ሰዎች ድራማ ነው እየሰሩ ያሉብን። ይኸው ሙሽ እየተዘቅዝቀው እኮ ሀይሚ እንደዛ አለች፣ እንደዚ ብላ ተናገረ። ብሩኬና ሀይሚ በውስጥ ያወራሉ። አውቀነው እኛ ላይ ድራማ ድራማ የሚሰሩት ተብሎ እንዳይነቃ በማለት እንጂ በውስጥ መስመር እኮ ተብሩኬ ጋር ልታወራ እኮ ትችላለች ይች ልጅ። አውርተውም ሊሆን ይችላሉ። እንደው በሙሽ የምትጨክን ይመስላችኋል? አይደለም ሀይሚ ያቀፈቻቸው ቤታቸው ይሄደች። ሀይሚ ትቅርና እኔ ምንም እንኳን ያላቀፍኳቸው በአካል ያላገኘኋቸውን እናት እንዴት እንደምወዳቸው የኔ ደርባባ እናት፣ እኚህ እናት የሚያሳሱ እናት ናቸው። አንድ ደንቆሮ ተነስታ ስለዘቀዘቀች ሙሽዬን እዛ ያልሆነ ኬዝ ውስጥ ብሩኬ ሌላ ነገር እንዲያስ የምታደርጉ ሰዎች ለምን በዚህን ያክል መርዛችሁን በርቀት ትረጫላችሁ? አሁን ሙሼን የሚጠላ ሰው አለ እንደው በገብርኤል፣ እን ሙሼንም ተዋቸው። በዚህ ምድር ላይ እናትን የሚጠላ ሰው አለ እንዴ? የእናትን ፍቅር የማያቅ ደንቆሮ ካልሆነ ካልሆነ በስተቀር እናት ትጠላለች እንዴ? እንዴት እንዴት ነው የሚያደርጋችሁ እናንተ ተጣልተዋል። እዛ ጋር ፕራንክ ቪዲዮ እየሰሩ ነው። አለቀ። ምን ትበል? በዛ መሃል ጠብ እንደሆኑ ነው ኦዲየንስ የሚያውቀው ኦዲየንስ ላይ ቃቃይ ይጫዋታሉ ተብለው ሌላ ስም ይወጣላችኋል። እዚ ጋ ምን እንድትልላችሁ ፈለጋችሁ? ነገር እንኳን እንዴት ማገናዘብ እንደማትችሉ እዚ ጋር ተረዳውተኝ። እኔ ማለት ነው ግን በዚኛ ክል መጨመላለቁ ጥሩ አይደለም። መርዛችሁን አትርጩ። እኔ ግን